ሰላም ሰላም፣ ውድና የተከበራችሁ የአፎሚያ ሾ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ኪችን ቁጭ ብዬ እስኪ አንድ ነገር ልንገራችሁ፣ ልበላችሁ። እንደው አስተላልፉልኝ፣ ከደረሳት እንኳን ልትሰማም ባትሰማም ብሎ ነገሩ ደንቆሮ ሆን አትልዩት፣ ባሰማም የሰው ህይወት በጠበጠች። አሁን ደግሞ እሱን ካላገኘው ብላ አይዘራፍ፣ በቃ ታች ላይ ምትልጃለች። እንግዲህ ታውቃታላችሁ አላችሁ ከዚህ በፊትም አስጠንቀቂያት ነበር፣ ግን ምንም እንሰማ አይደለችም። ልጁን እያሳደደች ነው። አንደኛ ነገር አሁን ጉዜ ራሱን የሚያዳምጥበት ቁጭሮ የሚጸልይበት ወይ ደግሞ ቤተክርስቲያን ሄዱ ጸበል የሚገባበት ጊዜ ላይ ነው። አሁን በቃ ራሱ ማዳምጥ አለበት። በህይወታቸው ትልቅ ሰይጣን ገብቷል። ስለዚህ የእሷ ደግሞ እየተከታተሉ እረፍት አለመስጠት። እኔ በጣም የሰው ልጅ ይህን ያህል ድንቁርና ይህን ያህል እኔ ሰው መሳደብ አልወድም፣ ሰው መሳደብ አልወድም። ማንም ሰው ይቸገራል። እኔም አሁን እንደው ከራሴ እንኳን ተነስቼ ልጅ ትቻት አንድ ቀን እንኳን ማደር የምችል አይመስለኝም ነበረ። ግን ችግር ደግሞ ችግር በቅቤ ያስበላል አላሉ ሲቀልዱበት ነው፣ በችግር ላይ እና ችግር ደግሞ ከሆነ ግዴታ በምናውቀው መንገድ መፍትሔ ባለው መንገድ መንገዳችን መቀየር እንጂ በሰው ህይወት ተጠልጥሎ የሰውን ህይወት እየመጠበጡ የራስን ህይወት ለማስተካከል አይደረግም፣ አይደለም። እና አንቺ ዜድ የምትባይ ሰገጤ ስግጥግጥ ያልሽ መድሃኔ ያለም እውነት ነው የምልሽ። ብቻ ልጅሽ ደህና ይሁን። አንቺ ነገርስ እንደው ለሰው ራሱ በቃ ሽኮ በቃ የሆነ አስጠላሽ አስጠላሽ። ሰው በራሱ አይዲያ መምጣት ይችላል። የሰውን ህይወት መጠበጥሽ እሺ ተባለ በቃ ተለያዩልሽ ተለያዩልሽ። ምን አይነት ሰይጣን ነሽ? የቀኝ ሰይጣን ፊትሽ ቀልቶ ውስጥሽ የጠቆረ እንዳንቺ አይነት አይቻለቅም። እኔ ሰው በሰው ሲጣላ እኔ ደስ አይለኝም። ሲጀምር ማለት ነው። በቃ ሰው እግዚአብሔርን ሎመዳችሁ። እኔ አዩና ጉዜ በጣም ጥሩ ፍቅር ያላቸው ሰዎች ናቸው፣ አውቃቸዋለሁ። ወይም ቪዲዮም ሰርቻለሁ፣ ታቃላችሁ። ካዩ ጋር በጣም መልካም ልጅ። በነገራችን ላይ የሰውን እንትን ማውራት ትርፉ ምንም አይታየኝም። በውስጣችሁ ስታመሰግኑት በውስጣችሁ ስትወዱት ነው እና ጥሩ ህይወት ነበር የሚኖሩት በማህበር ገብታ እንዴት እንዳደረገቻቸው አይታችኋል ሁሉ ነገር አለቀ ሲባል እንደገና ደግሞ መታ አሁን ምን እያደረገች እንደሆነ ተመልከቱ አሁን እሱ ጫካ ለጫካ ነው ልክ እንደ አራዊት እንደሚያባረረው ሰው ማለት ነው የሆነ አውሬ እንደመጣበት ሰው ነው የሆነበት ምክንያቱም እንዲ ጫፋና አልነካትማ ሳይነካት ሳይነካት ልጅ በነፋስ ነው እንዲ ስላያት ብቻ ይወለዳል እንዲ አይወለድም እኮ ምርመራ ምርምር አስመርምሪያ ታዲያ አስመርምሪ ብሩን ከቻልሽው አንቺ ችጋራ ችጋራ ማለት ነው። በርግጥ ያውቹ እንደ አንዳንዴ ችጋራችሁን ለማላቀቅ መውጣት አለባችሁ። የእውነቱ ነው የእናንተ ችግር ሰው ያትላጥፍ። በቃ እኔ ማንም ላይ እስካልደጠፍኩ ድረስ መሳደብ መብቴ ነው፣ መብቴ ነው። እኔ ሰው አለመንኩኝም ሰውን የኔ ህይወት ይስተካከል ብዬ እኔ የልጄ ባላ አግብቶ ይሁን አላግባ ይሁን አላቅ ምክንያቱም እኔ ከሱ ጋር ምንም የምከራከርበት ምንም አይነት ነገር የለም። ራሴም በራሴ ማስተዳደር ልጅን በስርዓት ማስተዳደር ነው የምፈልገው፣ አይደለም ሚዲያ ላይ አውጥቼ እያንከራተትኩኝ እና ተመርመር እና ምናምን እንዴ። ምንድን ነው ምንድን ነው የኔና የልጅ ባል ከዚህ የልጅ አባት ከዚህ በላይም እኮ በጣም ብዙ ነገሮችን እንትን ብለናል፣ ግን ሚዲያ ላይ ያን ያክል የተነፈስኩት ነገር የለኝም። ታውቃላችሁ፣ ሲጀመር ስለ ልጅ አባት አትጠይቁኝ። እኔ ራሴ ፈልጌ ነው የወለድኳት በትንሽ ጊዜ ደግሞ ያን ያክልም ብዙ ጓደኝነት እርቀት ስም ስለሌለን ስለሌለ ልፈርድበት አልችልም ብያለሁኝ፣ አይደለ አሁን ነው ሲህም ምን ያክል አመት ሊኖሩ ነው ገብቶችዋል። እየኖረ ያለው ከአዩ ጋር ነው እንዲሁ። በአንድ ቀን ስህተት እንኳን ቢሆን ማለት ነው። ሲጀመር አይደለም የልጇ አባት ገጠር ነው ያለው። ገጠር ነው ያለው። ታክሲ ገዝታለት፣ ታክሲ እየሰራ ማለት ነው። ታክሲ እየሰራ ነው ያለው እንግዲህ እሱ ካልበቃሽ የሱ ብር ካልበቃሽ ምን ታደርጊያለሽ? ብር ሲገኝ ሄደሽ እንትን የምትይ ወንድ ጋር ነው የታወቅሽ እኮ ነሽ። እግዚአብሔርን ውስጥ ለውስጥ ሁሉም ሰው ነው የሚያውቃት ውስጥ ለውስጥ። እኔ ውስጧን ስለማውቃት ነው እንደዚህ የምላችሁ ማለት ነው። እና ምርመራ ምናምን ካልሽ ደግሞ ትንሽ ሰራ ስራ አድርጊና አስመርምሪ። የምታስመርምሪው ራስሽ ነሽ፣ ራስሽ ነሽ። ይህንን ሀሳብ ያመጣሽው ገባሽ። ልጅ እሱ ልጅ አይደለም ካለ ነው ካልሽ ደግሞ ማስመርመር አለብሽ። በቃ እኔ መመርመር አልፈልግም ካለ ራስሽ ግዴታ ማስመርመር አለብሽ። ከዛ ደግሞ እንደው እሱ እንኳን ይክፈል ከተባለ ልጁ የእሱ ከሆነ እሱ ይከፍላል። ልጁ የእሱ ካልሆነ ግን አንቺ ነሽ አንገትሽን ይዘው የሚያስከፍሉሽ። በመንግስት ይሻላል። በመንግስት ቀስ ብለሽ የሴቶችና ምናምን የህፃናት እንትም ይባላል። እዛ ጋር ሄደሽ አመልክተሽ ማስመርመር ትችያለሽ። ግን ደግሞ ክፍያም እንዳለው መኝ የእሱ ያልሆነ ልጅ እንደዚሁ ዝም ብለሽ አይዘራፍያልሽ። ልጁን ከምታሳድጁ ሰውየውን፣ ልጅሽን ሚዲያ ላይ አታስጩ። ይሄ ቪዲዮ ይቀመጣል እኮ እውነት፣ ቪዲዮ ይቀመጣል፣ ይቀመጣል እና ወይስ ደግሞ ልታጠፊው ነው እንደዚህ እዩ ሰብስበሽበት፣ ወይም ደግሞ ገንዘብ ካገኘሽበት በኋላ ልታጠፊው ነው። እንደዛ ደግሞ ዩቱብ አይፈቅድም። ቲክቶክ ላይ ቢሆን ኦኬ ግን አንቺ እያመጣሽ ያሰጣሽው እዚህ ጋር ነው። እንዲህ ለልጅ ሻራ ለልጅ ክብር የሚባል ነገር አለ። ሄድሽ ደግሞ ወንድ ነው፣ ነገ ሲያድግ አይዘራፍ ይላል። የትኛውን አባት ሄድሽ ዓለም ሚዲያ ላይ ይህ ነው አባትሽ፣ ይህ ነው አባት፣ ይህ አይደለም ምናምን። ምር በምርመራ ዙሪያ ሚዲያ ላይ የምወረር አይደለም። ሲጀምር ተመርምሮ ከለቀ በኋላ ወይም ደግሞ ትክክለኛ መንገድ ይዘሽ ነው እንጂ ምንም ያልነካሽን ሰውዬ በነፋስ እንግዲህ አታረሽ ከሱ ጋር በነፋስ ነው እንዲህ ያደረገሽ። እሱ ምንም እንዳልነካሽ ምንም እንደማ ከዛ በፊት እንደማታዋወቁ ለስራ እንደሆነ አንቺን ሊረዳሽ እንደሆነ እንጂ በፍቅር ግንኙነት በቅ ምንም ነገር እንደማያውቅ ነው ሲነግረን የነበረው። ከዛም ደግሞ ጨርሳችሁ ነበረ። አሁን ምን ታገኝ ትሆነ? አሁን እኔ እሷ ወታለች፣ አዩ ወታለች። ና አንተ ና እኔ ጋ አልጋውን እንገፈፍኮ ነው። ኑ ናቅ እናጨርቅ አንቶች፣ በቃ ማለት አይኖ ቸግሮሻል፣ ያስታውቃል። አሁን እኔ ኢትዮጵያ እያለሁኝ ከዛ አራት ወር በፊት ችጋራም ችጋራም እንደውጉ ፊት ያስታውቃል። ጦልብልቅ ጦልብልቅ ጦልብልቅ ብዬሽ፣ አዎ እንዲሁ እንዲሁ ያስታውቃል። የቸገረው ሰው እና ደልቶት የሚኖር ሰው ያስታውቃል። ስለዚህ እንደው እንደምንም ብለሽ እንደምንም ብለሽ ቤተሰብ ካለሽ ቤተሰብ ካለሽ ልጅሽን ቁጭ አድርጊና ቀጥ ብለሽ ወደ አረብ ሀገር ነኝ። አዎ ከኔ በላይ እንፋሷል ከኔ በላይ ወዲያ ከኔ በላይ ምንድን ነው የሚባለው? የእውነት ማንም በዙሪያ ማንም የሌላት ልጅ እንኳን ቁጭ አድርጊ መጥቻለን እና የሰውን የሚወታት በጥርጅ አንቺ ማትዋረጅ ዝም ብለሽ በትንሽ በትልቆኝኛት ትበይብን እዚህ ሚዲያ ላይ የወጣሽ ልጁንም ደግሞ የከበርበት ህፃኑ እንደኔ ለህፃኑ አዘንኩኝ። እናት ትሙት የእኔ ፍቅርን የምኮ እንዳንቸ ሲንግር ማሚ ነኝ። ልጄን ብቻዬን ነው የማሳድጋት፣ ብቻዬን ማለት ነው። ግን ደግሞ ልጄ አንገቷን መድፋት የለባትም። እንደዚህ ሚዲያ ላይ እየወጣሁኝ አባቱ ነው አባት ነው እና እንደዚህ እያልኩኝ አልጓትትም፣ አልጓትትም። በህግ መንገድ ከሆነ የሚያስፈልገኝ ለማድረግ ሄዳለሁኝ። አንዴ የልደት ካርዷን ፈልጌ በጣም ተቸግሬ ነበርና እንደውም ቪዲዮ ሰርቻለሁ። በቃ ይሄ የሚያስፈልጋት ስለሆነ ማለት ነው። ከዛ ውጪ እንደዚህ አልሆነልኝ፣ እንደዚህ ምናምን እያልኩ ሚዲያ ላይ አልዘረዝርም፣ አላወራም። ለምን ብዬ ልጅ ነገ ተሸማቀቅ እንደ እንደ እና አንቺም ተከበሪ፣ ለራሴ ስትይ እኔ እንጃ አላቅም፣ ምን አይነት ክፉ ሴት እንደሆንሽ። መርዝ፣ በጣም መርዝ። እንዳንቺ አይነት ሰው መርዝ ነው፣ ሾካካ። በቃ የሆነ እንዲ እኔ አላቅም ብዬ እውነት በጣም ጉደኛ ነሽ። እንደው ከርመሽ ከርመሽ መጥተሽ አሁን እነሱን አለያየሽ። ካለያየሽ በኋላ ቢያንስ እንኳን አታፍሪም፣ አታፍሪም። ለአንቺ ሆኖ ስንት መስዋዕት ከፍለውልሽ ሁለቱም አሰቃይተሻቸው፣ በአንቺ ምክንያት ስንት ነገር ተዳርሰው ይኸው ተፋተውልሽ። ያለ አደለም፣ አሁን ተለያይተዋል። አሁን ደግሞ ምን አድርጎ ነው የምትይው? ምን ያድርግሽ? እንደ እሱ እኮ ሌላ ሴት አይፈልግም። አሁን ገና በሳምንቱ ና ከእኔ ጋር አባት ነው ግዴታ እሱ እኮ አይፈ አልፈለገም እኮ አይደለም። ደግሞ ልጁ አይደለም ተባለሽ። የእጅ የልጅሽ አባት ገጠር ነው። ታክሲ ገዝተሽለት ታክሲ እየሰራ ነው። ምን አድርጊ ነው የምትይው? ከእህትሽ ጋር የምትጣዩ፣ ለዚህ አይደል? እንደ ከእህትሽ ጋር የምትጣዩ፣ ታክሲውን አምጪና ሌላ ሰው ይስራበት፣ እሱ አይ ብላው ስትባይ፣ አይ እሱ ይስራ። ሲኖር ሲኖር ትሄጂና ከሱ ጋር ተሸካሽከሽ ትመጫለሽ። ከዛ ባዶሽን ትቃሪ፣ ያለሽ ልጅሽን የዋዘሽ፣ ብቻሽን እንጎሎ እንጎሎ እኔ ነኝ አባቱ ብሎ እያመነዛ ቁጭ ብሎ ይሄ ምንም የማያውቅ ምስኪንን እዚህ ጋር ተጣብቀሽ ምን ለመሆን ነው? ገጠር ሲሆን ገጠር ቴጅ፣ እዚህ አዲስ አበባ ሲሆን ደግሞ አዲስ አበባ ከእሱ ጋር ኧረ፣ እና እውነቴን ነው የምልሽ፣ እኔ በጣም እያሳዘንሽ ነው፣ እያዘንኩብሽ ነው፣ እያዘንኩብሽ ነው። እና ምን እያሰብሽ እንደሆነ አላውቅም። ከዚህ በላይ ምን አይነት እንትን እንደምትጠቀሚ አላውቅም። ምን አይነት መንገድ እንግዲህ በምርመራም በምንም በምንም እኔ ብትመረመሩ ደስ ይለኛል። ግን ደግሞ ገንዘብሽን እንደዚህ ዝም ብለሽ ከምታወጪ እንደ አንቺ ከማን ጋር እንዳደርሽ አታውቂም፣ ወይም ደግሞ ቢያንስ እንኳን የቀደመውን ወንድ አታውቂም። ሐኪም ቤት የሐኪም ቤት እንኳን እንታያቸው ቢያንስ ቀናቶችን ወይ ሊያስረዝሙት ይችላሉ፣ ወይ ሊያሳጥሩት ይችላሉ። ግን አይ ነው እንዴት እንደምንሻለቅ እንግዲህ ካላወቅሽ ሂጅና አስመርምሬ ይሄንን አምነሽበት አይደለም አልነካሽም አልነካው ጫፍሽን አልነካውም ብሏል። ባለትዳር ነው። ልጅ እያለው አንቺ ጋር ሊመጣ ብዙ ኧረ በስመ አብ ወወልድ ወመንፈስ ቅዱስ የማይመስል ወደ ያትነገር እና ያኛውንም አባት ነው እያሽ ከዛኛውም ትቀፊያለሽ፣ ይሄኛውንም ሌላም ይኖርሻል። እንደዚህ ከሆነማ ወይ ሴቶች ምን ሆናችን? አንዳንድ ግን እንደው አንዳንዶቹ እግዚአብሔርን አሁን እኮ የሚያምን ልኖር ይችላል። እንዲው፣ የሚያምን ካለ የእውነት የደነዘዘ ነው። ምክንያቱም ብዙ ከአዩ ውጭ አያቅ አያቅ። ሚስቱ እሷ ነች፣ የልጁ እናት እሷ ነች፣ እስካሁን ድረስ ማለት ነው። ስለዚህ ለምን ጠበቃ ቆምሽ ምናምን ልትሉኝ ትችላለች። የዚችኛዋን ታሪክ ስለማቅ ነው። ይች ዜድ የሚሏትን መንጓላ የእሷን ስለማቅ ነው። እንደዚህ ድሮ አቃት አለውኝ እና ገንጋ ስትመጣ አዎ እህቷ አባራት ገኒ ጋ ነበረ የምትኖረው። እንደ አብረን ንከራይ ምናምን ብላ ተከራይተው ጤፍ ሁሉ ገዝተው ማሬ ምን ጤፍ ገዝተው ምናምን እንጀራ እየጋገሩ ከዚም በኋላ ከኔ ጋር እንዶ እሄዳለሁ ምናምን ብላ ስትነሳ ገብርኤል ገብርኤል ነው ምላችሁ፣ ከእሷ ጋር ስነሳ ከዛ ገኒ ምንድን ነው ያለችው ትቀብሽ ምናምን ስትለኝ ገኒ ሸኘችኝ እና ትቻ ተሄድኩኝ ማለት ነው። ከዛ ፈራሁኝ እኔ የራሱ በቃ የሆነ ነገር ስትለኝ ገኒ ታውቃት ከዛ በሌላ ጊዜ በዩቱብ ምናምን ፈልጊሽ ምናምን ነገር አለች። ስለዚህ ምን አይነት ሾካካ እንደሆነች እንጀራውን ሁሉ ነው ይዘ የሄደችው፣ የእግዚአብሔር እንጀራውን ሁሉ ማለት ነው። ይሄ የሆነ መቼ ነው ሰራተኛ ታስታውስ ከሆነ የዝራ የምትባለው እሷን አድርሼ ስመለስ፣ እንደዛ መሰለኝ፣ እሷን አድርሼ ስመለስ ያ የዛን ቀን ማለት ነው። ታስታውሻለች ሲጀምራች ጠንካሲስ የሰው ህይወት በጠበትሽ። ኧረ በጣም የምታስጠልይ እንደው እንደዚህ ዘርዝሎ ነበር እመጣለሁ። እውነት የሰው ህይወት አያሳዝኖችም? አንቺ ስለተፋታሽ አንቺ እዛ ተራርቀሽ ስለኖች እነሱም ተራርቁልሽ፣ ይኸው ደስ ብሎሻል። አሁን ደግሞ ግዴታ የእኔ ሆና ረበስ አይን የፈጠጠ ነገር አይደረግም። የሆቴ ነው መቼ? አሁን በስርአት ነው ያወራሁት። እንዲህ እኔ አጠገቤ ብትሆኝ ምን እንድማረቅሻ አላቅም ምን እንደማረግሽ እና ለማንኛውም ለችግርሽ መፍትሄ የሚሆነው ስራና ስራ ነው። ስራሽን ስሪ በራስሽ አይዲያ ነ ካልሆነ ደግሞ አረብ ሀገር ነ አረብ ሀገር ነ ልጅሽ ወይ ለአባቱ ስጪ ወይ ደግሞ ለአያቶቹ ካሉ ምናምን ወይ ለእናትሽ ምናምን ብቻ አለው ሆነ ሰው ስጭና እመኝ እ እና ተቀያሪ ስሪ በቅ። እግዚአብሔር ላንቺ ያለው የትም አይሄድም። ባልሹ ወንድ አይጠፋም እኮ ኢትዮጵያ ውስጥ እንደው ከዚህ ጋር ለምን ችግር እንዳልሽ አላውቅም። አልቀመሹ ቀምሰሽ ዋል እንዲ ቆይ ቀምሳሹ ነው ልጅ ለመቻ ቀምሳሽ፣ እሱ ልጅ ሰጥተሽ አልሰጠውም ባልኩ ቀኒ አይደለሽ አይደለም። ልጁ አላቅሽም አለሽ እኮ በችግርሽ አገዝኩሽ እንጂ እንደዚህ አይነት ነገር ካንቺ ጋር ምንም አይነት ታሪክ የለንም አለ እና አንቺ ምን ቤት ነሽ እንደዚህ ይፍጥኝ ያልሽው እንዲ በሴቱ ባሰ እንዲ ያሁኑስ በስመ አብ ወወልድ ወመንፈስ ቅዱስ። እና አንዳንድ እንደዚህ አይነት ሴቶች አላችሁ፣ ተከብሩ እንዶ ለራሳችሁ ስትሉ። በተረፈን ብዬ አድርሱልኝ ጋይስ ሰብስክራይብ እያደረጋችሁ አበረታቱን። የኔ መሄታችሁን ኝ ስደሰታችሁ እኔ ለለውጥ መስራት ነው የማምነው እንጂ እንደዚህ ተዝረክረኩ የሰውን ሕይወት መባብ በማበላሸት አይደለም። እና ወዳችኋለሁኝ። ባይ ባይ